አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስራ አንድ በዚህ ቀን የቅዱስ ዮስጦስ ሚስት ቅድስት ታውክልያ በሰማዕትነት ሞተች። በየካቲት አስር እንደተጻፈ የእስክንድሪያ ገዢ እርስ በርሳቸው ካለያያቸው በኋላ ቅድስት ታውክልያን ወደ አገረጻ ወሰዷት። በአገረጻም መኮንንም ፊት የመኮንን እስክንድሪያን መልእክት ባነበቡ ጊዜ መንግስታቸውን ትተው እንዴት ከመንግስታቸው ሞትም መረጡ ብሎ አደነቀ። ከዚህ በኋላ መኮንኑ ሸነገራት፣ ብዙ ታላቅ ቃል ኪዳኖችን ገባላት። የከበረች ታወክሊያም እኔ የክብር ባለቤት ስለሆነ ስለ ጌታዬ ኢየሱስ ክርስቶስ ፍቅር መንግስቴን ተውኩ፣ ከልጅነት ባሌም ተለየው፣ በልጆችም አልተጽናነሁም። ለመሆኑ አንተ የምትሰጠኝ ስጦታ ምን ያህል ነው? ብላ መለሰችለት። ይህንም ሳንቶ ታላቅ ግርፋት እንዲገርፏት አዘዘ። የስጋዋም ቁርበት እስከሚቆራረጥ ገርፏት፣ ከዚህ በኋላ ከእስር ቤት አስገቧት። የእግዚአብሔር መልአክም ተገለጠላትና ቁስሎችን አዳናት። እስረኞችም አይተው አደነቁ። ብዙዎችም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። የምስክርነቷ ፍጻሜ ወደ ቀረበ ጊዜ የእግዚአብሔር መልአክ ለከበረች ታውክልያ ተገልጾላት አጽናናት። ከክብር ባለቤት ጌታችንም የተሰጧትን ቃል ኪዳኖች ነገራት። በዚያን ጊዜም ራሷን ይቆርጡ ዘንድ መኮንኑ አዘዘ። የህይወት አክሊልም በመንግስተ ሰማያት ተቀበለች። ምእመናን ሰዎች መጥተው ለወታደሮች ብር ሰጥተው የቅድስትን ሥጋ ወሰዱ። በመልካም መግነዝም ገንዘው የስደቱ ወራት እስኪፈጸም በሳጥን ውስጥ አኑሯት። ለእግዚአብሔር ምስጋና ይሆን እኛም በጸሎታዊ ማረም በረከቷም ከእኛ ጋር ለዘለሙ ይኑር አሜን። በዚችም ዕለት የከበረ ኤጲስቆጶስ አባ በፍኑትዮስ አረፈ። ይህም ከታናሽነቱ በአባ መቃርስ ደብር በአስጤት ገዳም መነኮሰ። ታላቅ ተጋድሎም በመጋደል ብዙ ትሩፋትን ሰራ። አዘውትሮ ይጾም ነበረ። ቅጠላ ቅጠልን ይበላል እንጂ በእሳት የበሰለ አይበላም። በገዳም ውስጥም መጻሕፍትን፣ የቤተክርስቲያን ስርዓትን ተምሮ ቅስና ተሾመ። በዚያም ሰላሳ አምስት ዓመት ኖረ። እንሆ ትርፋቱና ጽድቁም በሁሉ ዘንድ ታወቀ። የእስከንድርያ ሊቀ ጳጳሳት አባ ፌላታዎስም ልኮ ወደ እርሱ አስመጥቶ ኤጲስቆጶስ አድርጎ ሾመው። ኤጲስቆጶስነትም ከተሾመ በኋላ ቅዳሜ በሚቀድስ ጊዜ ካልሆነ በቀር ከቶ ልብሱን አልለወጠም። ቅዳሴውንም ሲፈጽም ከጠጉር የተሰራ ማቅ ይለብሳል። እንዲህም የሚጋደልና የሚጸመድ ሆኖ ኖረ። በዚሁ ሁሉ ዘመንም የመነኮሳት ጋራ ያገለግል ነበረ። በታመመ ጊዜም እግዚአብሔርን እንዲህ ሲል ጠየቀው፣ የክብር ባለቤት ጌቴ ኢየሱስ ክርስቶስ ወይ ኤጲስቆጶስነትን ስለተሾምኩ ጸጋህን በሆኑ ከኔ ታርቃልህን ከእግዚአብሔር የተዘ መልአክም ወደ እርሱ መጥቶ አስተወል ወቅ አንተ በገራም ሳለህ በታመምክ ጊዜ የሚጎበኝህ የለም ወይም የሚያገለግል ለደዌህ መድኃኒትን የሚሰጥህ አታገኝም ነበረ። ስለዚህ እግዚአብሔር የሚረዳህና ደዌህም ከአንተ የሚያርቅልህም ሆነ። ዛሬ ግን እነሆ አንተ በዓለም ውስጥነ በአንተ ዘንድ የሚጎበኝና የሚያገለግልህ አለ። ነደ ወይም መድኃኒትን የምትሾም ምግብ ታገኛለ፣ አለው። ይህም አባት በኤጲስቆጶስነት ሹመት ሰላሳ ሁለት ዓመት ኖረ። የሚያርፍበትም በቀረበ ጊዜ ካህናቱና ዲያቆናቱን መመራውን ጠራቸው። የቤተ ክርስቲያናትንም ንዋየ ቅድሳቸውን፣ ገንዘባቸውን ሁሉ ሰጣቸው። እንዲህም አላቸው፣ ወቁ እኔ ወደ እግዚአብሔር እሄዳለሁና እንደሚገባም በመካከላችሁ እንደኖርኩ እናንተን ታውቃላችሁ። ለኤጲስቆጶስነት ሹመቴም እጅ መንሻ ከሚያመጡልኝ እንኳ አንድ የብር አላድ እንዳልሰወርኩ በፊቱ ልቆም ያለኝ የክብር ባለቤት ጌቴ ኢየሱስ ክርስቶስ በእኔ ላይ ምስክር ይሁን አላቸው። ይህንም ሰምተው አለቀሱ፣ ተሳለሙትም። እንዲባረካቸውና በክብር ባለቤት ጌታችንም ዘንድ መራራቱን እንዳይረሳ ለመኖት እርሱም ባረካቸው። እግዚአብሔርም ያክብራችሁ፣ እስከ መጨረሻቱ ህግታ ድረስም በቀነች ሃይማኖት ያዝናችሁ። ይህንም ብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። በዚችም ቀን የባሌ መምህር አባ አሴር በሰማዕትነት አረፈ። ይኸውም በንጉሥ ወናግ ሰገድ ዘመን ወደ ኢየሩሳሌም ወርዶ ሳለ መጀመሪያ አንገቱን በሴፍ ቆረጦ ኋላም የጌታችን እግር በቆመበት በኢየሩሳሌም መግቢያ በእሳት አቃጠሉት። በረከቱ ከእኛ ጋር ትኑር፣ ለዛለሙ አሜን። በዚች ዕለት የሱራፌል አምሰላቸው የሆነ ኢትዮጵያዊ ማኅሌታይ ያሬድ አረፈ። ይህም ቅዱስ ከአባ ጌዴዮን ዘመዶች ወገን ነው። እርሱም በኢትዮጵያ ሀገር ከጣነጿ ቤተ ክርስቲያናት ለምትቀድም ከአክሱም ካህናት ውስጥ ነው። እርሷም አስቀድሞ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት በውስጦ የተሰበከና አምላክን በወለደች በመቤታችን በከበረች በድንግል ማርያም ስም የከበረች ናት። ይህም አባ ጌዲዮን ትምህርትን ሊያስተምሮ በጀመረ ጊዜ መቀበልንም ማጥናት እስከ ብዙ ዘመን ተሳነው። በአንዲት ዕለትም መምህሩ በእርሱ ላይ ተበሳጭቶ መቶት አሳምመው፣ ያሬድም ሸሽቶ ከዱር ውስጥ ገባ። ከአዘኑም ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፉ ላይ ትል ሲወጣ አየ። ትሉም ከዛፉ እኩልታ ደርሶ ይወርቅ ነበረ። እንዲሁም ብዙ ጊዜ ካደረገ በኋላ በጭንቅ ዛፍ ላይ ወጣ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ፣ አባቴ ሆይ ይቅርታ አድርገለኝና አድርገልኝና እንደደርክ አድርገኝ አለው። መምህሩም ተቀበለው። ከዚህ በኋላ በብዙ ለቅሶ ወደ እግዚአብሔር በለመነ ጊዜ ልቦናውን ብሩ ሆኖለት በአጭር ጊዜ የብሉይና የአዲስ መጽሐፍትን ተምሮ ፈጸመ። ዲቁናም ተሾመ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙር ማኅሌት የለም ነበረ፣ በትውት እንጂ። እግዚአብሔርም መታሰቢያ ሊያቆምለት በወደደ ጊዜ ከሄዶም ገነት ሶስት አዋፍትን ላከለት። እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከእርሳቸው ጋራ አውጡት በዚያም 24ቱ ካህናተ ሰማይ የሚያመሰግኑትን ማህሌታቸውን ተማረ ወደ አነዋሩም ወደ ምድር በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተ ክርስቲያን በሶስት ሰዓት ገባ በታላቅም ቃል ሀሌሉያ ለአብ ሀሌሉያ ለወልድ ሀሌሉያ ለመንፈስ ቅዱስ የጽዮንም ደገኛ ሰማይን ፈጠረ ደግመኛም እንዴት እንደሚሰራት የድንኳንን አሰራር ለሙሴ አሳየው አስተማረው አለ ይችንም ምስጋና አርያም ብሎ ጠራት። ቃሉንም ድምፁ በሰሙ ጊዜ ንጉስም፣ ንግስቱም፣ ጳጳሱም ከካህናት ሁሉ ጋር የመንግስት ታላላቆችና ሕዝብ ሁሉ ወደ እርሱ ሮጡ፣ ሲሰሙትም ዋሉ። ከዚያም በኋላ ከአመት እስከ አመት በየክፍለ ሰሙ በክረምትና በበጋ በመፀውና በጸደይ፣ በአጽዋማትና በበዓላት በሰንበሳትም እንዲሁ በመላእክት በዓል በነቢያትና ና በሐዋርያት በጻድቃንና በሰማዕታት በደናግልም በዓል የሚሆን አድርጎ በሶስቱ ዜማ ሰራ። ይኸውም ግዕዝ፣ እዝል፣ አራራይ ነው። የሰው ንግግር የአፍ የእንስሳትና የአራዊት ጩኸት ከዚህ ከሶስቱ ዜማ አይወጣም። በአንዲት ዕለትም ቅዱስ ያሬድ ከንጉስ ገብረ መስቀል እግር በታች ቆሞ ሲዘምር ንጉስም ያሬድን ድምፅ ያዳመጠ ልቡ ተመስጦ የብረት ዘንጎን በያሬድ እግር ላይ ተከለው። ከእርሱም ደምና ውሃ ፈሰሰ። ያሬድም ማኅሌቱን እስከሚፈጽም አልተሰማውም። ንጉሱም አይቶ ደነገጠ። በትሩን ከእግሩ ላይ ነቀለ። ስለፈሰሰው የደም ዋጋ የፈለከውን ለምንም ብሎ ለያሬድ ተናገረው። ያሬድም ላትከለከለኝ ማልልኝ ያለው ንጉሥም በማለለት ጊዜ ወደ ገዳም ሄጄ መነኮስ ዘንድ አሰናብተኝ አለው። ንጉሥም ሰምቶ ከመኳንንቱ ጋራ እጅግ አዘነ፣ ተከዘም። እንዳይከለክለውም መሃላውን ፈራ። እያዘነም አሰናበተው። ከዚህ በኋላ ቅዱስ ያሬድ ወደ ቤተክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽ እና ተመሰገንሽ። ከፍ ከፍ ያልሽ የብርሃን ሞጫ የህይወት ማዕረግ ይሆንሽ የሚለውን ምስጋና እስከመጨረሻው በተናገረ ጊዜ ክንድ ያህል ከምድር ከፍ አለ። ከዚህ በኋላ ወደ ሰሜን ሀገር ሄዶ በጸሎት ተወስኖ ስጋውን እጅግ እያደከመ ኖረ። ገድሉም በዚያ ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያን ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ነው። እኛንም በአባታችን የአሌል ጸሎት ይማረን። በረከቱ ከኛ ጋር ለዘለዓለሙ ኖር አሜን። በዚችም ቀን ቅድስት አናሲማ አረፈች፤ ይህችም ቅድስት በደናግል ገዳም መንኩሳ ራሷን እብድ አስመስላ ኖረች። በሌሊትም በጾምና በጸሎት ስጋዋን በመቅጣት ራሷን ታሰቃያለች። ሰዎችም በሚያዩት ጊዜ ራሷን አእምሯን እንደሳተች ታስመስላለች። መበለቶችም ይሰድቧታል። እግዚአብሔርም ገድሏን ለአባ ዳንኤል ገለጠ። እርሱም ከደናግል ገዳም ሄዶ ትርፋቷና ገድሏን ሁሉ ለእመምኔቷ ነገራት። እርሷም ለእህቶች መነኮሳያት ነገረቻቸው። ከዚያችም እለት ወዲህ አከበሯት። እርሷም ስላዋረዷትና ስላቆሳቆሏት እህቶችን እያመሰገነች ደብዳቤ ጽፋ ትታ ከንቱ ውዳሴን በመጥላቷ ተሰውራ በሌሊት ወታ ወደ ዱር ሸሸች። በዚያም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ በረከቷም ከእኛ ጋር ይኑር፣ ለዛለሙ አሚን። በዚችም ቀን በዲቅሊጣኖስ መንግሥት ዘመን ቅድስት አፎሚያ በሰማትነት አረፈች። የዚችም የእናቷ ስም ቴዎድሮሲያኒ ነው። እርሷም የክብር ባለቤት ክርስቶስን የምታምንና የምትፈራናት። ሰይጣንም ክርስቲያኖችን በማስገደድ ለጣዖት እንዲሰግዱ አንቲጳጦስን ባነሳሳው ጊዜ ይህች ቅድስት አፎሚያን ከብዙ ክርስቲያኖች ጋር አስረው አመጧት። አንቲጳጦስም ለማልክት ለማለክት ሰዊ አላት። እኔ ከክብር ባለቤት ከጌቴ ኢየሱስ ክርስቶስ በቀር አልሰዋም፣ የአባቶችን ተስፋ ለማግኘት ልቤ ጸና ነው አለችው ያን ጊዜ አንቲጳጦስ ተቆጥቶ አጥንቷ እንዲሰበር ሕዋሳቷ ሁሉ እንዲለይ ከሰረገላ መንኮራኩር ውስጥ ጨምሯት ዘንድ አዘዘ። እግዚአብሔርም መልአክ አዳናት። ሁለተኛም ነበልባሉ 48 ክንድ ከፍ ከፍ እስከሚል እሳት አንድደው ከውስጡ ይወረውሯት ዘንድ አዘዘ። በእሳቱ መካከልም ቆማ ጸለየች። የጸለየችም በደህና ወጣች። ብዙዎችም በጌታ አምኖ በሰማዕትነት አረፉ። ከዚህ በኋላ እስከ ማግስት ከወኒ ቤት ጨመራትና፣ በማግስቱ ወደ ሸንጎ አወጧት። እርሱም ለአማልክት ሰዊ አላት። ቅድስት ኤፎምያም ሳቅ ብላ እኔስ ስለማይናገሩ ደንጋዮች ያልሰዋም አለችው። አንቲባጦስም ሰምቶ ስጋውን ይገፉ ዘንድ መቃጥን አላቸው። አራት ድንጋዮችን እንዲያመጡ አዘዘ። ሁለተኛም አራዊት ካሉበት ኩሬ ውስጥ እንዲጨምሯት አዞ ከዚያ ወረወሯት። አራዊት ግን ተሸክመው አውጥተው ከዳር አቋሟት። ደግሞ ስለታሞች ድንጋዮችን፣ ሰይፎችን መሬት ውስጥ እንዲተክሉ ተቆራጣት ትሞ ዘንድ በላያቸው እንዲያስሮጧት አዘዘ። ሮጣም ተሻገረች፣ ምንም አልነካትም። ደግሞም በግለቱ ታር ዘንድ ደብድበው ከብረት ምጣድ ውስጥ እንዲጨምሯት አዘ፣ ግን ምንምን አልነካትም። ከዚህ በኋላም አራዊትን ሁሉ ድባትንም ሰበሰበ፣ በላያም ወሰዷቸው። አንበሶችም እግሯን ሳሙ። አንዲት አውሬ ተሸብራ እግሯን ነከሰቻት። ከሰማይም እንዲህ የሚል ቃል መጣ፣ ትምሰገሽ ኤፎምያ ወጥተሽ ወደ ከበረ ቦታ ነይ። እንዲህም ገድሏን ምስክርነቷን ፈጸመች። እናትና አባቷም መጥተው ገንዘው በአዲስ መቃብር ውስጥ ቀበሯት። ለእግዚአብሔር ምስጋና ይሆን እኛንም በዚች ቅድስት ጸሎት ይማረን በረከቷም ከእኛ ጋር ትኑር ለዛረሙ አሜን። በዚችም ቀን የስድሮስ እናት ቅድስት ሶፊያ እና እህቷ ኤፎምያ በሰማዕትነት አረፉ። ደግሞ የአባ በኪሞስና የአብላዲን መታሰቢያቸው ነው። በረከታቸው ከኛ ጋር ለዘላለሙ ሮር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አሥራ አንድ በዚች ቀን በኢየሩሳሌም ሀገር ወደሚኖር ነቢይ እንባቆም የመላእክት አለቃ ሚካኤልን እግዚአብሔር ላከው። እርሱም የማሳውን እህሎች ለሚያጭዱ ምሳ ሊወስድ ወዶ ተሸክሞ ሳለ